ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቀደም በብዙ መልኩ በብዙ መሰናዶች ሰርተን ወደ እናንተ ስላቀረብ ነው አዲስ አበባ ውስጥ በብዙ አይነት መልኩ እየተከሰተ ስለሚገኘው አፍዛ ድንግስ ተብሎ ስለሚጠራው የስርቆት አይነት። ዛሬም ከአንድ የጊዜ ሚዲያ ቤተሰብ የደረሰን እጅግ በጣም አስተማሪ ጉዳይ ወደ እናንተ ይዘን ልንቀርብ ፈልገን ነው። ከዚህ ቀደም ሁላችሁም እንደምታስታውሱት በተለያዩ መሰናዶች የተለያዩ አይነት የስርቆት ወንጀሎች ወደ እናንተ ይዘን መተን በጣም ብዙዎቻችሁ እንደዚህ ያለ ጋር ደርሶብኛል፣ የእናንተን ፕሮግራም ካየሁ በኋላ ተጠንቅቄ እንደዚህ ሆኜ ተርፍ ያለው ያላችሁም አላችሁ። እንግዲህ ከዚህ ቀደም ወይንሸት የተባለች ግለሰብ እንደዚሁ አንድ ግለሰብ መጥቶ ጸጉሯ ነካክቷት የጸጉር ቤቷን ሙሉ ዕቃ ወዳ ፈቅዳ በእጇ እንደሰጠችው አይታቸዋል። ከዛ በመለስ ደግሞ እንዲሁ 15 ዓመት በቅጡ ያልሞላት ተማሪና ጓደኛዋ እንደዚህ አላፊ አግዳሚ መስለው ጨብጠው ቀኑ ሙሉ ወስደዋቸው ሲጫወቱባቸው ከዋሉ በኋላ አመሻሹ ላይ መልሰዋቸው፣ ይች ልጅ ከጊዜ በኋላ ያለእድሜዋ ማርገዟን በተመለከተ ከእናቷ ጋር ያደረግነውን ቆይታ አይታቸዋል፣ ሰምታቸዋል። በቅርብ የሰራ ነው። ሌላው ደግሞ እንደዚሁ አንድ ተማሪ ሀገር ሰላም ብሎ ከትምህርት ቤቱ ተመልሶ የለበሰውን ዩኒፎርም አውልቆ ሱቅ ሄዶ የሚጠጣ ነገር ገዝቶ ሊመለስ ሲል ሳት ጠይቀው ነካክተውት እንደዚሁ እሱም ያለበትን ሳያውቅ ቀርቶ ከቤቱ በጣም ብዙ ኪሎሜትሮች ርቆ ሌላ አስፈር መገኘቱን ነግረናቸዋል። ዛሬም እንደዚህ ያለ ጉዳይ የዘው የመጡ የጊዜ ሚዲያ ቤተሰቦች አሉ። ይሄንን ወላጆች፣ ልጆች ያሏችሁ ሰዎች በሙሉ እንድትሰሙትና እንድትጠነቀቁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ይሄንን ፕሮግራም መስማት ከብዙ ነገር ይጠብቃል ቃቸኋል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። እንደዚህ ያለ ታሪክ ገጥሙኛል የምትሉም ካላችሁ መማሪያ እንዲሆን ዘንድ በስልክ ቁጥሮቻችን ብትደውሉልን መልሰን ወደ አድማጭ ተመልካች የምናመጣ መሆኑን ከወዲሁ እናስታውቃለን። ክበሩልን። በር ላይ ሲደርስ ሁለት ሁለት መቶ ብር ብዙ አሳይቶኛል። ከኪሴ ውስጥ ጠልች ከኪስ ውስጥ አውጥቶ ሁለት ሁለት መቶ ብር ነው ያሳየኝ አለች ማለት ነው። ሳን ሁለት መቶ ብር እኔን ግን ዳብሶኛል። ይህንን ነው ትላለች። እሷ ታወርዳለች፣ ትሰጧለች ታወርዳለች ትሰጠዋል፣ ታቀርባለች። ይሄን ነው እንካ፣ ይሄን ነው እንካ የሚል ድምጽ ተደጋጋሚ ሰማውና፣ ምንነች ልጅ እንካ እንካ ያበዛችው ምናምን ብዬ ወጣው ማለት ነው። ቀጥታ እንዲህ ሲወጣ ዳይሬክት፣ ቶሎ ጸጉር ይናከል እንደዚህ ነው የፈለግኩት ሲለኝ፣ እኔ ፈንጠር አልኩኝ። ምክንያቱም አንድ ሰው ሳያቅህ እንዴት ይነካሃል? ቆይሽ የፈለግከው ምን አይነት እንትን ነው ስለው፣ ፍሪ ይዛለኝ እና ብዥ ለፊቱ አይታየኝም። ለእኔ ብዥ ነገር ነው ያለብኝ፣ ማለት መልኩ አልለያለኝ ከዛ በኋላ ያለውን ነገር አላውቅም ማለት እኔም እንግዲህ እንደሱ አንካንካ ብዬ ሊሆን ይችላል አላውቅም። እንዳለ ግድግዳው በነጭ ሆኗል ማለት ነው። ጸጉር ቤቱ አውርደን ሰተነዋል። ቪትስ መኪና በሬ ላይ ነው ጸጉር ቤቱ በር ላይ ያቆመው ማለት ነው እና እየወሰደ ለካ ይከታል እኛ እንሰጣለን እሱ ያስገባል። ምክንያቱም ማንኛውም ሰው ከስተመር እንኳን ቢመጣ ግብይት ነው የሚመስለው ምክንያቱም እኛም እናወራለን፣ እሱም ያወራል። ቀጥ ብለን ቆመ ብንን ነገር አልኩኝ ማለት ነው እንዴት ስልክ ስነ ያልኩት መጀመሪያ ላይ ብቻ ምን አለፋ

እኔ ከኔ ጋር ያለችው በጣም ራሷን አታቀማለች። ከጓደኛዋ ጋር ነበረች። ጭር ያለ ቦታ ነው፣ ማንም የለም። የሆነ ክፍል አላቸው፣ ይዘዋቸው እዛ ገቡ። ከዛ እዛ ውለው በዘጠኝ ከልክ በትምህርት ቤት ሰዓት ለቀቸው። ሽንት ይመረመር ተባለ። ሽንቷ ተመረመረ። ሲመረመር እርግዝና አላት። እውነትሽን። ከዛ ሲለኝ እንዴት ሊሆን ይችላል? እኔ ደነዘስኩኝ። በቃ ምን እንጃ አላውቅም። ራስህን ውላ፣ እኔ ምን ብዬ ልንገርህ? ሰው ዝም ብሎ ደንዝዞ መሄድ ስበል፣ ለሰው የማታወራው ነገር፣ ለሰው የማይወራ ቁጥ ነው የማይነገር። ምን ብለህ ታወራለህ? ለዛች ሰዓት እንኳን ያደርጉላት መሳሪያ ቁጭ ብዬ ነው ያደርኩት። ትላልቱ እዛው ተኛች። አሁንም ያለችበት ሁኔታ ጥሩ አይደለም

የሚንቀሳቀስ ነገር ይሰማኛል አለች። እኛ ብዙ ነገር ለማድረስ እያሰብክ አንተ አደጉልኝ ምናምን እያልክ አይናናቸውን ናቸውን የምታይ ልጆች በእንደዚህ አይነት ህይወታቸው ሲበላሽ ከፍ ሲሉ ታሪካቸው ምንድን ነው የሚሆነው? ጤና ይስጥልኝ ይስጥልኝ። እንዴት አሉ? እግዚአብሔር ይመስገን እግዚአብሔር ይመስገን። ፈቃዶ ከሆነ እንተዋወቅ ስሜ እንኳን ቢቆይና ጉዳዩን ባስረዳችሁ ችግር አለ? እሺ፣ ችግር የለውም። መልካም እንግዲህ፣ ዛሬ የተገናኘ ነው ከእርሶ ጋር አዲስ አበባ ውስጥ በጣም ብዙ ሰዎች በተለይ ተማሪዎችን ትኩረት ያደረገ ወንጀል ይፈጸማል። ከዚህ ቀደም እንዲሁ ተማሪ ወደ ትምህርት ቤት ስትሄድ የነበረች ልጅ አፍዛው አደንግዘው ወስደዋት ያለግኛዋ በአስራ ምናምን አመቷ አርግዛ ቤተሰብ በጣም ችግር ውስጥ ገብቶ እንዲያህል ጉዳይ እየሰማን ነው እና እናንተ አካባቢ የተከሰተውን እና ደግሞ የሆነውን ነገር ለመስማት ፈልገን ነው። ምንድን ነው የሆነው ነገር? ያ እኛ አካባቢ በስፈጠረው ነገር ብሳተ አካባቢ ነው እና ልጆች የሚማሩበት ትምህርት ቤት ነው። ጠዋት አባቷ ከመኪና አውርዷት እዛው ትምህርት ቤት በሩ ላይ ማለት ነው። ከመኪና አውርዷት ልትገባ ስትል ነው አንድ በእድሜ ገፋ ያለ ሰውዬ ነው ነይ ልጅ ጫማዬን እሰሪልኝ ብሎ እንዳላት እና ወንበስ ስትል አንገቷን የሆነ ነገር እንዳስነካት እና እግዚአብሔር ሲጠብቃት ወደ እሱ አልተከተለችው ትንሽ እርምጃ ስለነበረች አራት አምስት እርምጃ ዝም ብላ ነው ወደ ትምህርት ቤቱ ግቢ ገባች። ከዛ ግን ተመልሳ ለመውጣት ስን ስትል ልክ እንዳልሆነች ያየቻት ልጄ ምን ሆነች ነው ምናምን ስትላት አታውራትም ምናምን ነገር ወደ ወደ ቃት ወጣት አደርጋት እና ግቢ ውስጥ አቆይታት እዛው ጓደኞቿን እና አስተማሪዎቹን መምህራን ምናምን ከጠራት በኋላ ፌንት አድርጋ ረዥም ሰዓት ቆየች እና እግዚአብሔር ጠብቋት ነው። በጣም የሚያሳዝን እና የሚያስፈራ ጊዜ ነው። ይሄ ነው የተፈጠረው። በጣም እግዚአብሔር ጠበቃትና አለመራቋ እዛው በር ላይ መሆኑ አንድ ወደ ትምህርት ቤት መግባቷ ነው እንጂ ትምህርት ቤት ባትገባ ምን ሊደርስባት እንደሚችል መገመት አይሳንም። የአስራ አምስት አመት ልጅ ናት፣ የዘጠነኛ ክፍል ተማሪ። ረዥም ሰዓት ፈጀባት ለመንቃትም። ከዛ በኋላ በጣም ተረብሸን ብዙ እንትን እውነት አለው አልተፈታ፣ አልሄደችም፣ አልተከተለችውም። ግን በጣም አሳሳቢው ነገር አሁን ትምህርት ቤት አካባቢ መሆኑ። ማንም ልጅ ናህና ይሄን አድርግ ቢባል ያው ከአክብሮት የተነሳ የሚታዘዙ ልጆች አሉን። እና ወላጅ ቢያስጠነቅቁ ልጆቻቸውን ብዬ እላለሁኝ። ትምህርት ቤት ከገባች በኋላ ተመልሳ ለመውጣት እየሞከረች ነበረ አው አው ለመከተላ ከዛ ልጅ ያዘችዋት ልጅ እና ምንድን ነው ስትላት፣ አታውራትም ሉጣ ሉጣ ልቀቂ ነው የምትላት ከዛ ልክ እንዳልሆነች ሲገባት፣ እዛ ሁል እንዳረገቻት ልጅ እና ቁጭ እንዳደረገቻት አስተማሪ ጠራች። ሌሎችም ልጆች መጡ። ምንም አታውራም፣ አትናገርም። ከዛ በኋላ ውሃ ምናምን ሲያደርጉላት፣ እንደገና ፊንት እንዳደረገች ና ቆይታ እንደነቃች ነው የማውቀው። ስንት ያክፍል ተማሪ ነች? ዘጠነኛ ክፍል ተማሪ፣ አስራ አምስት አመት ከዛ በኋላ ነቃች። ስትነቃ ግን የነበረውን ነገር በሙሉ አስታወሰች። አስታወሰች በቃ ጫማ ከአባቷ መኪና እንደወረደች እየተራመደች አንድ በተራመደች ጫማ አባቷ ሲሄድ ይመስለኛል አይቶ ጫማ ሰሪልኝ እኔ ልጅ ብሎ ትልቅ ሰውዬ ነው አለች። ፖር ጫማ እንደዚህ በእድሜ ገፋ ያለ ጎንበስ ስትል አንገቴ ይነካኝ የሆነ ነገር ነው ምትለው። ከዛ በኋላ ያለውን አታስታውስም። መግባቷንም፣ ምን ማለቷንም፣ አውራታንም፣ ልጄ እንደያዘቻትም ምንም ምንም አልተናገረች። ምንም አታስታውስም። የእርሶ ልጅ እንደመለሰቻትም አታስታውስም። ምንም አታስታውስም። ጫማውን እስከነካችበት ሰዓት ያለው ነው የምታስታውሰው፣ ያችን ቅበት ከዛ ምንም በቃ ትዝም አይልም። ምንም በቃ ከነቃች በኋላ በጣም ድንጋጤ ውስጥ ነበረች። በጣም በቃ ሲዱ ያዙኝ፣ አጠገብ ሆኑ ምናምን ነበር የምትላቸው የነበረው እ። ይገርም ነው በጣም ከዛ ምንድን ነው ያደረጋችሁት እንግዲህ ትምህርት ቤት ውስጥ ምን አይነት እርምጃ ነው የወሰደው እንደዚህ ያለ አይደነ ያው ትምህርት ቤቱ የራሱን እርምጃ ይወስዳል ብለን እናስባለን ልጆቹንም እንዲያስጠንቅ ከዛው ሰልፍ ላይ የማውራት ያለብኝን አካል አውርቻለሁኝ ሌሎችም ወላጆች ትምህርት እንዲሆናቸው ማለት ይሄ ዝም ብለን እየሰማን የለመድነው ነው ነገር አይደለም አሁን ሞር ትምህርት ቤት አካባቢ መሆኑ ደግሞ በጣም ያስፈራል በጣም እና ማንም ልጅ ልጆቼም ብትላቸው እንዲእርዳታ መተባበር ምናምን ማንም የሚያደርገው ነው ገባ ልጆች እንዳይታለሉ በቃ እንዲጠነቀቁ፣ ያው መረዳዳት ነው የሚቆመው። በዚህ እንትን ሁኔታ ውስጥ ከማንም ጋር ምንም አይነት እንትን እንዳያደርጉ፣ ያው የልጆች ላይ አእምሮ ላይ መስራት ማን ልጆች ወላጆች ልጆቻቸውን በጣም ማስጠንቀቅ አለባ እንዳለባቸው የፌስቡክ ላይም እናቶች ወግ ላይ እዛ ላይ ፖስቻለሁ እስካሁን አፕሩብ አላረጉትም እንጂ ያው እናንተም ማድረግ ያለባችሁ እንዲጠነቀቅ ማለት እየተሰማ እየተሰማ እኛ ላይ እስኪደርስ መጠበቅ የለብንም። የኔ ልጅ እስክትሆን ያቺ ልጅ እስክትሆን አለ በቃ እኔ እንዳምን አደረገኝ። እንዲህ አይነት ነገር በእርግጥ ጉዳዩ አለ። እንደዚህ ያለ ጉዳይ በጣም ብዙ ነው የሚደርሰው፣ እኛም ጋር ይደርሰናል እንደዚህ ያለ ኬዝ። ህጻናት ላይ ብቻ ሳይሆን አዋቂዎችም ላይ አለ። ግን አሁን አሁን ትኩረት አድርጎ የመጣው ህጻናት ላይ ነው። ከዚህ ቀደም ሰርተናል። ልጅቱ እናቲቱ ራሱ እኛ ስቱዲዮ መጥተው ምስክርነት ሰጥተዋል። ልጅቱ ሙሉ ሄዳ ተወስዳ ከስንት ጊዜ በኋላ ነው ማርገዟ የታወቀው። እንደዚህም አንድ ልጅ ሰዓት ጠይቀውት በቅርብ የሰራ ነው ስራ አለ። ሄዶ ራሱን ያወቀው ከሰፈሩ እሱ ኮልፌ አካባቢ ነው አስራ ስምንት የሚኖረው ራሱን ያገኘው ወደ አስኮ ብርጭቆ አካባቢ ነው። እንደዚህ ያሉ ጉዳዮች በጣም በተደጋጋሚ እየተከሰቱ ነው። እንግዲህ እኛም ሳንሰለቼን ነገር እየተናገረ ነው። ህብረተሰቡ መጠንቀቅ አለበት። በእርግጥ እርስዎ እንዳሉት ልጆች ታዛዥ መሆን አለባቸው። ታዛዥ እንዲሆኑ ታላላቃቸውን እንዲያከብሩ አድርገን ነው የምናሳድጋቸው። እንደዚህ ደግሞ ትልቅ ሰዎች ደግሞ ሆነው እንደዚህ ሲያደርጉ እምቢ አይባልም። ፈጣሪ ይጠብቅልን ነው የሚባለው። ያ ፈጣሪ ነው ይጠብቅልን። እግዚአብሔር የታደጋት እሷል፣ ግን ሌሎች ደግሞ እንዳይጋለጡ አለ አይደለም? ያው ማስጠንቀቅ በምንችለው ማስረዳት በምንችለው መንገድ ሁሉ የድርሻችንን መወጣት። ወላጅ በቃ ልጁን ይጠብቅ ያስጠንቅቅ። ይሄ ነው ማለት። አሁን እንዴት ነች ግን ልጅቱ? አሁን ስነ ልቦና ደህና ነች? ነቅታለች፣ አክቲቭ ነች? በደንብ ደህና ነች? ደህና ነች። አው ደህና ነች። ምንም ደህና ነች። ኦፍኮርስ ድንጋጤ አለ ምናምን፣ ሰው ይጠይቃታል ብዙ እንትን። ደህና ነች። ቤተሰቦቿን ለማውራት ሞክረው ነበር። አው እሷንም እያወራኋት ነው። እሺ ደህና ነች። እንግዲህ ምናልባት እሷ ፈቃዷ ሁና ስልክ ላይ ልታወራ ከቻለች ከጠየቁልን እሰየው ነው። እሷንም እንደሚሰማት ብትነግረን በጣም ደስ ይለናል። በስልክ ስልኳ ከሆነች አሳውቁኝና፣ እሺ ደስ ይለኛል። ክብር ይስጠልኛል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ታሪኩን እንደሰማችሁት ነው። ልጅቱን ለማግኘት ሞክረን ነበር። ነገር ግን ከዛ አይነት ድንጋጤ ውስጥ ስላልወጣች አሁንም ይህንን ጉዳይ ማውራት ወደዛ አይነት ነገር ውስጥ ስለሚከታት ፈቃደኛ አልሆነችም። ወላጆች ልጆቻችሁን በብዙ በብዙ መልኩ ልታስጠነቅቁ ይገባል። ብዙዎቻችሁ ደግሞ እንዲሁ ባንክ ቤትም ገብታችሁ ሰዎች እስክሪፕቶ እንኩ፣ በዚህ ጻፉ ሲሏችሁም እንዳትቀበሉ። እስክሪፕቶ ላይ ያለው ይሄ አፍዛ ድን ጊዜ የተባለው ነገር ነው ሚሊዮን ተቀብላችሁ መጽሐፍ ስት ጀምሩ ታዲያ የምታወጡትንም ብር ልታወጡ ያላሰባችሁትንም ብር አውጥታችሁ እንደዚሁ በፈቃዳችሁ አስረክባችሁ ትሄዳላችሁ። ከሰዓታት በኋላ ነው የምትነቁት ማለት ነው። ይህ አይነት የስርቆት ዘዴ በጣም መልኩን እየቀየረ መጥቷል። እንግዲህ እንደሰማችሁት ነው። እኛን የሚያክሉ ሰው ጫማ ሰሪልኝ ብለው ያችን አንድ ፍሬ ልጅ ወስደው ምን ሊያደርጓት ነበር የሚለው ነገር በጣም አጠያያቂ ነው። ስለዚህ ወላጆች በብዙ በብዙ መጠንቀቅ አለባችሁ። በሌላ ጊዜ በሌላ መሰናዱ እንደዚህ ካለው ጉዳይ ጋር መልሰን እስከምንገናኝ ድረስ አሁንም በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ምኞታችን ነው ክብሩልን